ዛሬም ደግሞ የግብላ አሰራር ይዤ መጠቻ አለው። እንዴት አርግተን በጅንጃል እንዲሁም ደግሞ በጣጢስን ተጠቅመን ስጋ እንዴት እንደምንሰራ ማለት ነው። የውም እንግዲህ እንደዚህ አርጌ እኔ እዚች ጋ በጣም ስስ አድርጌ ነው የከተፍኩት። ከዛንም ደግሞ ጠበስኩት ማለት ነው እና እዚ ጋ ደግሞ አሁን ሶስቱን እንሰራለን እና እዚ ጋ ጠበሳ አድርጌ አለው። ከዛንም እዚች ጋ ቱን ጨምርበታለው። ከዛ ደግሞ እዚች ጋ ያው እንደምታየው ነው ፍርፍር ሮሜ ባሪድ ተጨምረበታል። ከዛ ባህራትን ጨምር ያለው ትንሽ ጠበስ እንድልልኝ አርቄ ታብሽ ከዛን እንደዚህ ካዳረስኩኝ ወዴ ስጋዬን ጨምርበታለሁ ማለት ነው። ስጋዬ ትንሽ በረዶ ስለነበረ እንዲሸፈን አረኩበትና እንዲሞቅ ወይም ደግሞ እንዲ ውሃ እንድመትልኝ አደረግኩ ማለት ነው። እዛ እንዲህ አድርጌ ይው የምታየውትን እንድቻ አድርጌ ሰራው ማለት ነው። ው እንደ ለዛኛ ነው፣ ምንም ልዩነት የለውም። ጎደረዋቱን ከታች አረግኩኝ ከላይ ደግሞ ሰውሱን ጨመርኩበት። ከዛ እንዲህ አድርጌ ሰራው ማለት ነው። ዛሬ ቀጠሬ ያለ ነው። ከዛን መጨረሻ ላይ ከላይ እንዲቀላልኝ ያው እንድቻ አድርጌ እንትኑ ፍርሙስ ከፈትኩ ማለት ነው። ከዛ ቀላ ብሎ እንዲህ እንድልልኝ ማለት ነው። ያብዚች ጋር እንዴት ቀላ ብሎ መጠጣ አድርጎ ውሃውኑ በጣም ደስ የሚል ነው። ሩዝ ደግሞ ሰርቼ ነበር። ከዛ እንዲህ በሚያምር መልኩ ወጣልኝ ማለት ነው። በጣም ደስ የሚል ነበረ። ከዛ በቀላል ያለንም ደግሞ ስራ ብዙ እንትን አይልም፣ ሰዓት አይፈጅም። እንድቻ አድርጌ ሰራው ማለት ነው። ይሄን ይመስል ነበረ። እና እናንተም ደግሞ ጥያቄ የሆነባችሁ ነገር ካለ ልትጠይቁኝ፣ መልሳለሁ። ላይክ አድርጉልኝ፣ ሼር አድርጉልኝ። አመሰግናለሁ።